ሄርሜላ እና አብርሽ እንግዲህ ሌላ ታሪክ ውስጥ ገብቷል። አሁንም እንግዲህ ሄርሜላ አርፋ ልትቀመጥ አልቻለችም። እንግዲህ በጣም ህይወታችሁን ቁም ስቅሉን እያሳጣቻቸው፣ በጣም እየረበሸቻቸው ነው ያለችው። በዚህ ሰዓት እንግዲህ አብርሃምና ሩታ እየተቀራረቡ ነበረ ለማውራትም አብርሃም እያመቻቸ ነበረና እንግዲህ ሔርሜላ ከህይወታቸው ልትወጣ አልቻለችም። እንደገና እናቤል እነ ብሩክ ደግሞ ሌላ ድራማ ይዞ መጡ ማለት ነው። እንግዲህ ተነጋግሮ የሚግባቡበት ሰዓት እነሱ ብዙ ነገር እያወሩ እየተነጋገሩ እያሉበት ሰዓት ሌላ ታሪክ ውስጥ ገብቷል ማለት ነው። እንግዲህ ሔርሜላ ሩታንም አብርሃምንም ጠይቅ ጠብቃ ጠርታቸው ይቅርታ ለመጠየቅ ጠርታቸው ነበረ። ይቅርታ ስትጠይቅ እንግዲህ አብርሃም ይቅርታ ቢያደርግላትም፣ ሩታ ግን ይቅርታዋን ልትቀበል አልቻለችም። አውቅሽ እስከ ዛሬ ድረስ እስኪ ቆም ብለሽ ምን እያደረግሽ ኖ ምን እያደረግኩ ኖ ብለሽ ቆም ብለሽ ራስሽ ማሰብ ትችላለሽ። ሌላ ሰው እስኪ ነግርሽ አትጠብቂ። የሰው ሕይወት ውስጥ ገብተሽ ምንም እንደምሰራ ምን እያደረግሽ እንደሆነ ምን እየሰራሽ እንደሆነ ዞር ብለሽ ቆም ብለሽ ራስሽ አስቢ ራስሽ ምን እያደረግኩ ነው ብለሽ ማሰብ ትችያለሽ ይሄ ሁሉ ደግሞ ሰው እንዲነግርሽ አትጠብቂ ለራስሽ ቆም ብለሽ ምን እያደረግኩኝ ነው የሰው ህይወት ምን እየሰራው ነው ብለሽ ቆም ብለሽ ማሰብ ይጠበቅብሻል ከኔ ምንም አት አትጠብቂ እኔ አንችን ምንም ልልሽ አልችልም ምክንያቱም በተደጋጋሚ ከህይወቴ እንድትወጪ ተናግርሽ ነበረ ነግርሻለሁም ለመሆኑም ለምኝሻለውም አስጠንቅቅልሻለውም ብዙ ነገርን ብዬሻለውም አንቺ ግን ከህይወቴ ልትወጪ አልቻልሽም የሴት ልጅ ክብርም ሊኖርሽ አልቻለም። አንቺ ግን ከህይወቴ ውስጥ ልትወጪ አልቻልሽም። በህይወቴ ውስጥ በተደጋጋሚ እየተርመጠመጥ ትገኛለሽ። እኔ ምንም ልልሽ አልችልም። ከዚህ በኋላ ከቻልሽ ስልኬ ላይ እንዳትደውይብኝ፣ አርፈሽ ተቀመጪ። ሁለታችንም ማየት አልፈልግም። ከዚህ በኋላ እኔ ብዙ ነገር ታግዣቸዋለው ይስተካከላል ብዬ ብዙ ነገር እያደረግኩ ነበረ። ነገር ግን አንቺም አሁንም አርፈሽ አልተቀመጥሽ ሪሌሽንሽፕ፣ ድጋሚም በህይወቴ ውስጥ ገብተሽ ሌላ ታሪክ፣ ሌላ ድራማ፣ ሌላ ሲስተም፣ ሌላ ኬስ አንስተሻል። አሁንም ከዚህ በኋላ እኔ አንችንም ቢሆን አንተንም ቢሆን ላያቸውም አልፈልግም ላገኛቸውም አልፈልግም ስልኬ ላይም እንዳትደውሉ ከዚህ በኋላ በማለት እንግዲህ ማስጠንቀቂያ ሰጥታቸዋለች ማለት ነው፣ ለአብርሃምም ለሔርሜላም። ሔርሜላ እንግዲህ እንደምታስመስለው ከሆነ በጣም እንደተሰማትና በጣም እንዳዘነች ነው የምታሳየው እንግዲህ እዚህ የምታሳየን አክሽን እና የምታደርገውን እና የምታወራው ነገር የተለያየ ነው። ሩታ እንግዲህ አሁን በመጨረሻ እንግዲህ አመራለች። እጅግ በጣም ነው ያዘነችባቸው ማለት ነው። እንግዲህ እነሱ ድራማ ቾ ሊሰሩ የተዘጋጁበት ምሽት አብርሃም እንግዲህ ከሩታ ጋር ለመነጋገር የሚያድርበት ሆቴል ቤት ድረስ ሩታን ነይ እናውራ ብሎ ጣርቷት ነበረ ማለት ነው እንግዲህ። ሩታም እሺ ይመጣለሁ ብላ ቃሉን ጠብቃ ወደ ሆቴል ከችብላ ትሄዳለች። ስትሄድ እንግዲህ አብርሃምና ሔርሜላ ክፍል ውስጥ ታገኘዋለች ማለት ነው። እንግዲህ የምታደርገውን የምትናገረውም፣ ምን እንደምትለውም ነገር ሁሉ ጠፋበት። ምን ይባላል? አንድ ወንድና አንድ ሴት ሆቴል ቤት አልጋ ቤት ሲያገኙ ምንድን ነው የሚባለው? የሚወራም ነገር ይጠፋል አይደለም? ሚስቱ ሌላም ሰው እንደዚህ አይነት ነገር ቢያገኙ በጣም ከባድ ነው። እና በዛ ላይ እነሱ ደግሞ እነ ብሩክ እነ አቤል ተብዬዎቹ የድራማ አቀነባባሪዎቹ ደግሞ ሻወር ቤት ተደብቆ ነበር እንግዲህ፣ ተገናኝተው ሁሉም ነገር ያቀናበሩ እነሱ ናቸው። እኔ ምንም አላጠፋሁም አብርሃም በማለት እንግዲህ ይቅርታ ጠይቃለች፣ አብርሃምን ማለት ነው። እንግዲህ አብርሃም ሰው አድርጊ ያለሽን ሁሉ አንቺ ማድረግ አለብሽ ወይ? የሰው ህይወት ውስጥ ገብትሽ አድርጊ የተባልሽን ሁሉ ማድረግ ያለብሽ? እኔ ብዙ ነገር እያስተካከልኩ ያለውበት ሰዓት ላይ እንደገና ደግሞ ሌላ ነገር አንስተሽ፣ ሌላ ሽራብሻ፣ ሌላ ጸብኖ ያነሳሹ። እኔ ሩታም በውስጥ ብዙ ነገር እያወራኋት ነበረ፣ ብዙ ነገር እየነገርኳት ነበረ። እሷ ግን ልትቀበለኝም ልታምነኝም አልቻለችም።

ቪዲዮውን አይታ ልታምነው አልቻለችም። ምክንያቱም እሷ በቃ አመራለች፣ በጣም ተናዳለች። ስጀምር አንቺ ሩታ እዚ ቦታ ለይቅርታም ቢሆን መጥራት አልነበረብሽም። ከዚህ በኋላ እኔም ሆነ ሩታም ሆነ ለመገናኘትም ለመደዋወልም ቢሆን እንዳትሞክሪ። በበኩሌ ይቅርታ አድርግልሻለሁ፣ ነገር ግን እኔ አንቺ ብቻ ላይ ሳይሆን የተናደርኩት ከነቡሩክ ጋም ከ እነ አቤልጋም በጣም ተናድጄባችኋለሁ። ምክንያቱም ሕይወቴ ውስጥ ገብቶ እንደዚህ አይነት ድራማ እንደዚህ አይነት ፈተና መደረግ አልነበረበትም። ያም ሆነ ያም ሆነ አለፈ። ከዚህ በኋላ ማናችንም አልፈልግም፣ ሕይወቴ ውስጥ እንዳትገቡ። ለይሉልታ ብዬ እስከዛሬ ብዙ ነገር አሳልፋለሁ እናንተም የኔን ዝምታ አይታችሁ በሕይወቴ ላይ አለቃ ሁናችሁ ብዙ ነገር ለማድረግም ለመፈጸምም እየሞከራችሁ ነው በማለት እንግዲህ ሔርሜላን ልክ ልኩን ነገራት ማለት ነው። በመጨረሻ እንግዲህ አብርሃም እየነቃ ነው፣ ተመስገን ነው ይህም ማየታችን ራሱ። ሔርሜላ እንግዲህ ለሩታ እንደተነገረችው ሩታ እንግዲህ ሔርሜላ እኔ አንቺን ምንም ልልሽ አልችልም፣ ምክንያቱም በህይወታችን ውስጥ ውጭ ብዬ ብዙ ጊዜ ሻለሁ አንተን ብትሆን ህይወትክ ውስጥ ሌላ ሰው እያስገባክ ሌላ ወገን የአንተ ህይወት ውስጥ እያስገባ በህይወትክ ላይ እንዲጫወቱ መንገድ የምትሰጣቸው ፊት የምትሰጣቸው አንተነ እንጂ አንተን ህይወትክ ውስጥ ገደብ የሌለ ገደብ ቢኖርክ ኖሮ እንደዚህ አይነት ማንም ያንተ ህይወት ውስጥ ገብቶ ማንም አይፈነጭም ነበረ። በህይወትክ ውስጥ ገደብ ስለሌለ ለሰዎች ገደብ ሊኖርክ ይገባል። ይሄ ሁሉ የአንተ ነው እንጂ በጉልበት አንተ ፈልጌ እንጂ በጉልበት የአንተ ህይወት ውስጥ ገብቶ ማንም የአንተን ህይወት ልበት ቢጠው አይችልም። ከዚህ በኋላ አንተም ሆነ አንቺም ሆነ አይናችሁ ማየት አልፈልግም፣ በፍጹም በጭራሽ፣ አስባችሁም ሆነ ተሳዝታችሁም ሆነ ስልኬ ላይ እንዳትደውሉ በማለት እንግዲህ ማስጠንቀቂያ ሰጥቷቸዋለች ማለት ነው። እንግዲህ ሔርሜላ ላይ ብዙ ነገር ተናገረች። ሩታዬ በመናደድ ማለት ነው ብትናገርም፣ አይገርምም አይደንቅም። ምክንያቱም ብዙ ጊዜ ለምናታለች። ከህይወቷ እንድትወጣላት እጅግ በጣም ብዙ ነገር አድርጋለች። እሷ ደግሞ ከህይወቷ ልትወጣላት አልቻለችም። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳ ወደ ቻናሌ በሰላም መጣችሁ። ሰላማችሁ ይብዛልኝ እናለው። ፈጣሪ የተመሰገን ይሁን። እንኳ ወደ ቻናሌ በሰላም መጣችሁ ቤተሰብ ሁኑልኝ። ቤተሰቦቼ እንኳን ደህና መጣችሁ ብያቸዋለሁ። ሼር ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው አይከፈልም። ከኛ የሚጎል ነገር የለም። ቤተሰብ ሁኑ። ሼር ላይክ፣ ሰብስክራይብ በማድረግ እንኳን ወደ ቻናሌ በሰላም መጣችሁ ብያቸዋለሁ። ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ቪዲዮ መጥቻ አለው። እንግዲህ እየሩታና የአብርሃም ጉዳይ እየከረረ መጣ። እንግዲህ ቀዝቀዝ ብለዋል ተብሎ ሊነጋገሩበት የተወያዩበት ሁሉም ነገር ረጋ ያለበት ሰዓት ደግሞ እንደ አዲስ ተቀዘቀዘ። እንግዲህ ሔርሜላ የምትባለው ከህይወታቸው ልትወጣ አልቻለም። እነ ሀቤልና እነ ብሩክ የሚባሉ የመጀመሪያም ወደ ህይወታቸው ውስጥ ሔርሜላን ያስገቡ ሀቤልና ብሩክ ስለሆኑ ሔርሜላ እንግዲህ አሁኑም የአብርሃምና የሩታ ህይወት ውስጥ እየተርመጠመጠች ትገኛለች። እንግዲህ እንደተባለ ከሆነ ሄርሜላ ለአብርሃም የሰጠችው የወርቅ ሰዓት የሆነ ነገር አሰሪታ ነው የሰጠችው። እንግዲህ በተደጋጋሚ ከህይወታቸው እስክትወጣ እንድትወጣም ተለመነች።